አንተ ቡታጀራ የህግ ሰዓት ነፂን አግኝታታል? አላገኛትም፣ አላገኛትም። የወንድ ልጅ ልብ ብሉቱዝ ነው፣ ካገኘ ጋር ኮኔክት ያደርጋል። እሷን አገኘታለሁ፣ እንደውም እሷን አገኘታለሁ። መረከከትና መደማመጥ በሌለበት ትዳር ውስጥ እንደዚህ አይነት ራስ የሚያዞር ከራስም አልፎ ደግሞ ሌሎችንም እስከ መረበሽ የሚያደርስ ይሆናል ማለት ነው። ቤተሰብ ወይ አብረሻ አልተረጋጋ ወይ ሩታን አላረጋጋ ወይ ሩታ እሱን አላመነችው፣ ወይ እሱ ደግሞ እሷን አላሳመነ። ነገሮች ሁሉ በጣም ድብልቅልቅ አሉ። እኛ በመሀል ማለት ነው የሩታ እርግዝና አስጨንቆልን ሞት ነው። ሰላማችሁ ብዙ ይበል። ቤተሰብዬ ዬ እንዴናችሁልኝ? እንዳያችሁት እንግዲህ የሩታ ማለት ነው ወደ ቡታጅራ ሄዳለው ነፂን ካላገኘኋት እያለች ነበረ። ያው እሱን ለማሳመን እንደሆነ ነው መጨረሻ ላይ የተናገረችው እንጂ ልታገኛት ብዙም ፍላጎት ኖራት አይደለም ማለት ነው። አብርሃም አሁንም አካሄዱን አልቻለበትም። በእርግጥ ነገሮችን ለመፍታት አንድ እና አንድ ነገር መረጋጋት ነው። እንግዲህ እሷም አሁንም እሱ እንዲረጋጋ ነው የምትፈልገው። አብርሃም ሰከን፣ ቆፍጠን ብለህ ማለት ነው አንተ በቃ ባለ ትዳር ነህ፣ አባወራ ነህ፣ የልጅ አባት ነህ፣ አቶ አብርሃም እሺ። ከእድሜ አንጻር እንግዲህ ምንም ማድረግ አይቻልም፣ ግን ከትዳር አንጻር አቶ አብርሃም ነው የምትባለው አሁን ላይ እና ምንድን ነው አንተ ቁጭ ብለህ ሩታን በስርዓት አናግራት። በቃ በስርዓት ኃይል አትጠቀም። ይህን ኃይል ከውስጥ ካውጣው እውነት አንድ እህታችን እንዲያውም ጸሎት አድርጉ በቃ ጸሎት ያስፈልጋል እያለች ነበር፣ ልክ እኔ ጠዋት እል እንደነበረው ማለት ነው። እና እናንተ ጋር ሰላም የሚወርደው ስትደማመጡና የሆነ የቤታችሁን የእግዚአብሔር ቤት ስታደርጉት ነው ብዬ ነው የማስበው። እውነቴን ነው የምላችሁ ትዳር ውስጥ በጣም ብዙ መሰናክል አለ። በጣም ትዳር ውስጥ ሳይገቡ በፊት ምንም ችግር ሳይፈጠር ልክ ትዳር ሲጀምሩ ብዙ ነገሮች ይመጣሉ። ይህንን ደግሞ መውጣት የምትችሉት ከሁለት አንዳችሁ ጠንካራ ስትሆኑ ነው። አንዱ ኃይል ሲጠቀም አንዱ ማብረድ፣ አንዱ ሲሞቅ አንዱ ማቀዝቀዝ። እንደዚህ ካልሆነ አይሆንም። እና እውነት እኔ የነ አብርሽና የሩታን ጉዳይ በመመልኩ ምን ብለን ስም ልናውጣለት እንደምንችልም አናቅም። በእርግጥ ነገሮች የተፈጠሩት ከበፊት ታሪክ ውስጥ ነው ግን ደግሞ አብርሽ እንደሰማችሁት ሜሎ ተገዝቶ ነው እንግዲህ አላገኘዋትም እያለ ያለው እሷ ቡታጅራ አግኝቶኛል ብላለች ቡታጅራ ሄዶ አግኝቶኛል ብላለች ከሩታ ጋር ከተገናኘው በኋላ እሱ ደግሞ ሜሎ ተገዝቶ አላገኘዋትም እያለ ነው እሷም እየማለች ነው እያለች ነው ሩታ ስለዚህ እናንተ እውነትን ለመካድ ብላችሁ እየማላችሁ ከሆነ ኃጢአታችሁን የምትሸከሙት እናንተ ናችሁ በመሰረቱ የሆነ ምንም ድራማ ራሱ ቢሆን ማለት ነው መሃላ ትጠቀሙ እውነቴን ነው ብላችሁ ይቅርባችሁ በጣም መጥፎ ነው፣ መቀጸፍ ስላለ ማለት ነው። ስለዚህ መሐላ እየተጠቀማችሁ ለማሳመን እውነትን ውሸት፣ ውሸትን እውነት ለማድረግ የሚሆን አይደለም እና መሐላን ተው ነው ልላችሁ የምፈልገው እኔ በራሴ በኩል ማለት ነው። አብርሃም አንተ ቤትክን ማስተዳደር አንተ ቤትክን ማቀዝቀዝ ማረጋጋት፣ ማቀዝቀዝ ስል የተጫጫዋቸው ያለው ነገር አብረደ እንደ ባለና ሚስት ቀስ ብሎ ቁጭ ብሎ ተወያይቶ ነገሮችን እንደሚፈታ አባወራ መሆን ነው መቻል ያለብን። በቃ እድሜህን እድሜ ሆኖ ሳለ ግን እኔ እኮ አሁን አባወራ ነኝ። እኔ እኮ አሁን አባት ልሆን ነው። እኔ እንዴት ነው ምንድን ነው የሚጠበቅብኝ በዚህ ሰዓት ብለህ ወደ አእምሮህ ተመለስ አብርሽ። እንዴ በጣም እኮ ከእናንተም ባነሰው ሁኔታ እኮ የተጋቡና በሰከነ ሁኔታ ተስማምተው ተነጋግረው ጸጥ ያለ ህይወት የሚኖሩ ባለትዳሮችን እናቃለን። በነገራችን ላይ አብረሽና ሩታ የመጀመሪያ ቲኔጀር አይደላችሁም፣ ለትዳር ማለት ነው። ከእናንተ በፊት ቤተሰቦቻችን እኮ በ15 ዓመት በ15 ዓመት በ18 ዓመቶቻቸው ተጋብተው ወልደው ከብደው እስከ እርጅና ዘመናቸው ኮሾ ሳይልባቸው ነው የኖሩት። እናንተ ታዲያ ይህን ያክል ምንድነው የድሜ ጣራችሁ? ይህን ያህል ልጅ ያስብላችሁ አይደለም። በነገራችን ላይ ይህ ወጣትነት አፍላ ዕድሜ ዝም ብሎ እያጋጋላችሁ ካልሆነ በስተቀር ማለት ነው። ስለዚህ አብርሃም ሩታን ስማት፣ እውነቴን ነው የሚልክ ደጋግሜ ነው የምነግርህ ስማት። እና ይሄ ፓወርፉል የሆነ ነገር ግን ከላይ ከላይ ልክ ጃኬት ሞቆህ እንዴት ነው አውልቀህ ከላይ ከላይ ወርወር እንደምታደርገው ይህንን ባህሪን አውልቀህ ጣለው። የምሬን ነው ማለት በቃ ይረብሻል። አንተንም ይረብሻል፣ ሌሎችንም ይረብሻል ማለት ነው። አንተ በጣም የተረጋጋክ ሰው መሆን ያለብህ ሁሉ ነገር ላይ ፈጣና አብርሽን ለአንተ ሰጋላ አለው እንደ እንደዚህ ሆነ ካስበካል መኪና የነዳ ቦታ ጅራል ትገባ ማለት ነው። በስላሴ ስም አረ ይቅርብህ። ጦስን ይዞት ሂድ እንዴ እዚህ ጋር መልካም ነገር መጣ ሲባል እዚህ ጋር ደግሞ ሌላ ችግር ለመፍጠር በራሳችሁ ችግር ማለት ነው። ተረጋግታችሁ መነጋገር ሲችሉ። በነገራችን ላይ ይሄ ምን እንደሚያሳይ ታውቃላችሁ? ቤተሰብ ሶስተኛ ወገን በትዳር መሀል ሲገባ ባልና ሚስቶች እንዴት ነው ነገሮችን መፍታት ያለባቸው እኔ የህጉ ወይም ደግሞ የልምዱ የስብ ባይኖረኝም እንዲሁ ግን ከሰዎች በምሰማው ከአንዳንድ መረጃዎች በምሰማው የተወሰነ ቢሆን አውቀዋለሁ። እና የእናንተ አካሄድ ትክክል አይደለም። እንነጋገር ተረጋግተህ ካለች ሩታ ትክክል ነገር ተናግራለች። አንተ ጋር የሚጠበቀው ሊሄድ ነው ብለህ ሻንጣህን ይዘግ ሳይሆን ማናገር ያለብህ ሻንጣህን ቁጭ አድርገው፣ አይበር ነገር እንዴ ቁጭ አርገ፣ እሺ ብለህ በሰከነ ሁኔታ ቁጭ ብለ አንድ ሰዓት የሚሆን ሁለት ሰዓት ሰጥተሃት ያኔ ነው መተማመንም መነጋገርም የሚቻለው በመጫጫው አይደለም በመደማመጥ ስለዚህ ይሄንን አድርገ አብርሽን የተቀየረክ ባይ ደስ ይለኛል የምሬን ነው ይሄ በጣም ጎጂ ጸባይ ነው በጣም ጎጂ ጸባይ ነው እና ነፃነትም ማለት ነው የምሬን ነው አንቺ እውነት እስከ ሩታና አብርሽ ጓደኛ ማቾች እስከሚሆኑ ሰዓት ድረስ ከሆኑም በኋላ ድራማ ነው እያልሽ ነበረ። እስከ ዛሬ በእነሱ ማርሳት ገቢ ቆየሽው። ይሄ እንኳን የማይመስል ነገር ለሚስታት ትንገር ነው እውነት ለመናገር በፍጹም ይሄ ነገር እውነት ህይወት እንዳልሆነ አድርገሽ አሁን እውነት ሆነ ብለሽ የመጣሽበት መንገድ ከዚህ ፊት አላውቅም ነበር። እስካሁን የሆነው ሁሉ ድራማ ነው ልትይ ነበረ። ይህ ሕፃን ልጅ እንኳን አይታለልም ማለት ነው። እና አሁን ላይ ያው ረብሻ ነው የተፈጠረው በቃ ሁለቱን ከመረበሽ ውጪ አሁን እስቲ አሁን እዚህ ጋር ለነጻነት የሚጠቅማት ነገር ምንድን ነው? በእርግጥ ሩታ እውነትን የማወቅ የተደበቀ ነገርን የማወቅ መብት አላት። ለወደፊት ህይወቷ ትጠነቀቃለች። ቤተሰብ። አዎ፣ አንዳንድ ወንዶች በቃ ሁሉ ነገር እሺ እሺ እሺ የምትልን ሴት ማለት ነው ጢባጢቤ ነው የሚጫወቱባት ማለት። ነገሮችን አለባብሳ ችላ ብላ ብታልፍ ብዙ መዘዝ ሊመጣባት ይችላል። ዛሬ ይሄ ነገር እንዳይደገም አርጋ ካልተጋፈጣችሁ በስተቀር ማለት ነው። ለማንኛውም በስተመጨረሻ አቤል ማላቸው መከራውን ሲበላ ነበረ። የምሬን ነው። ሁለቱ እንዳይወጡ አንዴ ሷን ይዛል፣ አንዴ ሱን ይዛል። ሻንጣው ፈተናውን አየ ማለት ነው። እስቲ እንግዲህ ቡታጅራ ዛሬን ካስቀረሽን ከዚህ በኋላ የኔን ያንቺን ጉዳይ ላስተካክል፣ በፍጹም አልሄድም እያላት ነው። እኔ እኮ ግን ጨዋታ ነው እንደ እናንተ ላይፍ። በነገራችን ላይ አብርሽ በፍጹም እኮ እንደዚህ ማለትም አይጠበቅብህም። ኖርማሊ አሁን አንተ ሩታ እንዲህ ሳትረጋጋት ቡታጅራ መሄድህ ለአንተ ሰላም ይሰጠዋል? አንተ ተረብሸህ ነገሮችንስ በአግባቡ ፈተህ ምትመጣ ነው የሚመስልህ? እንደዚህ ሆነህ አይሆንም። ያለው አማራጭ ምንድነው? አንድ ሁለት ቀን ሚስ ማድረግ ነው በቃ። አንድ ሁለት ቀን መተው መዝለል። ነገሮች ደግሞ ሲረጋጉ ረጋ ብለህ ሰከን ብለህ በንጹህ አይምሮ ሄደ ነገሮችን ፊክስ ታደርጋለህ። ከዛስ በኋላ ማትሄድበት ምክንያት ምንድን ነው? አንተ እንዲህ አብርሽ፣ ይሄንን እኮ ማለት ነው የሆነ ነገር አደረገውን ማለት ትዳር እኮ ነው፣ ያንተም ነው የእሷም ነው። ኧረ ወገን! ኧረ ወገን! ኧረ ወገን! ከባድ ከባድ የትዳር ፍልሚያ፣ የመጀመሪያው የትዳር ከባድ ፍልሚያ ብለው የሩታና ያብርሽን ማጋነን አይሆንብኝም። ለማንኛውም አስቀርቷቸዋል፣ አቤላ እንደምንም ታግሎ ስሙ ወደ ቤቱ ሄዷል። እንግዲህ ሁለቱ ነገሮችን ፈት የመጡ ይሆን? ምናየው ይሆናል። ሶስተኛዋ ነፃነትን ያስገባት ይሆን? እኔ ባትባ ያስገቡ ይሻላል። ትርፉ ለቅሶ ነፃነትን መታማልቀስ ነው። ያም ይምላል የሚመላል እኛ መካከል መደናቆር ነው። ሩታም ደግሞ ሌላ ችግር ውስጥ ትገባለች። ሩታ ባታደርግ ይሻላል። የነፃነት መምጣት አይፈይድላችሁ ይሄ ሁሉ የሚለቀቅ ነገር ከበቂ በላይ ማስረጃ ሆኖ ሳለ ግን ከሩታ ጋር እያለ ሌላ ላይፍ ነበረው ወይ? የሚባለው እሷ ጋር ጀምሮ ነበር የሚባለው። ይሄንን ሩታን ማሳመን እውነታውንም መጋፈጥ ያለበት አብርሽ ነው ብዬ ነው ማስበው። በተረፈ ፈጣሪ ሰላሙን ያወርድላችሁ፣ በቤታችሁ ሰላም አወርዳችሁ ተመለሱልን። ይህንን ነው እኔ የምለው። ቤተሰብዬ፣ ላይክ ሼር ማድረግ አትርሶ። ስለነበረን ቆይታ ክብረት ይስጥልኝ። ቸር ቆዩልኝ። ወዳችኋለሁ። ባይ ባይ